ያለፉት 800 ዓመታቶች በአንድ ሚስጢራዊ ቡድን እየታደኑ የሚገኙ ኢትዮጵያዊ የጥበብ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? አዎ፣ አንድ ጥንታዊ ብራና መጽሐፍ እንደሚናገረው ከሆነ 200 ኢትዮጵያዊ ጠቢባኖች የዛሬ 800 ዓመታት ከሰው ልጅ እይታ ተሰውረው ነበር። እንደ ብራናውም ገለጻ ከሆነ እነዚህ ጠቢባኖች በወቅቱ ሀገራችንን ብሎም ዓለማችንን ሊቀይር የሚችል አንድ ድንቅ ምርምር እያደረጉ የነበሩ ቢሆንም ይህ ምርምር እንዳይሳካ የሚፈልግ አንድ ሚስጢራዊ ቡድን አላሰራ ስላላቸው መንደራቸውን ጨምረው ሊሰወሩ ችለዋል። ታዲያ ብራናው ስለ ምርምሩ ምንነት በግልጽ የሚናገረው ነገር ባይኖርም ዓላማው ግን በኢትዮጵያ ብሎም በምስራቅ አፍሪካ የሚገኙትን ውድ ሀብቶችና ጥበቦችን አውጥቶ ስለመጠቀም እንደነበር ሳይጠቅስ ማለፍ አልፈለገም። እናም ይህ ዓላማ እንዳይሳካ የሚፈልግ ከሺህ ዓመታት በፊት የተቋቋመ አንድ ሚስጥራዊ ማህበር ሴራዎችን እየጎነጎነ እነዚህ ጠቢባን በሀገራቸው ህዝቦች እንዲገፉ በማድረጉ እነዚህ ጠቢባን ከሰው ልጅ እይታ ሊሰወሩ ችለዋል። የሚገርመው ነገር ደግሞ ጠቢባኖቹ ይኖሩበት የነበረው መንደር በተሰወሩበት በዛው ዕለት ወደ ሀይቅነት ተቀይሮ መገኘቱ ነው። እናንተስ ምን ታስባላችሁ? እውነት እነዚህ ጠቢባን የሚሰሩ ስራ ለሀገራቸው የሚበጅ ነገር ይሆን? ሀሳባችሁን ኮሜንት ላይ አስቀምጡልኝ።